እኔ ያየሁትን እናንተ አይታችኋል ወይ? ቁልያችሁ ተገፏል ወይ? እንደዚህ ማለት ነው። እንደዚህ እንደዚህ ነው ያደረገኝ። እንደዚህ ማለት ነው። አብርሽ ደህና ነው አይደለ ማለት፣ ጭንቅላትም ሁሉም ክሮች ይሰራሉ አይደል? ይሰራሉ። አዎ መቼስ ይሄንን አታደርገውም ነገር። እኔ ያየሁትን ያየህ አብርሽ ለሄርሜላ ቀለጭ፣ ምንድነው እየተካሄደ ያለው ምን ሪ በፍጹም ሊሆን የማይችል መሆኑ የሌለበት ነገር እየሞከርክ ነው። እንደኔ ልቦ ስንጥቅ ያለ መግቢያ እንደኔ ልቦ ፈጣሪ፣ ወይ ባህልሽ ነው እና ማለት ነው አብርሽ ለሄርሚላ ቀለበት ሊያስረላት ነበር። እንደዚህ ብሎች ነበር አይደል? ከዛ በኋላ አዘንሽ እንኪ ሶስ ራስሽን አረጋጊ ላብሽ ምናምን ጠራት፣ እንባሽንም አባሽ ቀለበት ጠብቀሽ ነበር እንዴ? ቀለበት ገልት በይ፣ አፈር የበላሽ ማለት ነው። ሩታ ላይ ቀለበት ሊያስርልሽ እሱን ነበር የጠበቅሽው? የለም ሶፍት ወሰጂሽ ሶፍት ወስድሽ፣ ፊትሽን ምናምን አደራርቂ። ላብላብ ላብጥም ቃድርጎሻል። ዘለልሽ እኮ አቤላ ላይ ተጠመጠምሽ። እንኪ ሶፍት፣ እሺ በመጀመሪያ ደረጃ ማለት ምን እየተካሄደ ነው ያለው? ምንድን ነው ውስጥ እያለ ማመዳችሁ ያላችሁት። እናንተ እንግዲህ ፕራንክ ስታደርጉ ማለት ነው፣ ፕራንክ ስታደርጉ ያላንዳች ነገር አታደርጉም። ህዝቡን እያለማመዳችሁ ነው ያላችሁት። ህዝቡን ኦዲየንሱን ምን አይነት ተቀባይነት ይኖረዋል ብላችሁ እያለማመዳችሁ ነው ያላችሁት። ለእናንተ እርስ በርስ ተመጋግራችሁ፣ ተነጋግራችሁ፣ ቶያይታችሁ ነው ቪዲዮ የምትሰሩልን ማለት ነው። ነገር ግን ህዝቡ ይቀበለናል ወይስ አይቀበለንም ብላችሁ ነው ህዝቡን ለማሳመን ለማሳመን ላይክ አላደረግ ልምምድ እየወሰዳችሁ ነው። እኛ ደግሞ ይገባናል። እኛ የሩታ አድናቂዎች በደንብ አድርጎ ነው የሚገባል። መጀመሪያ አብርሽ ከትዳርህ ጋር ያለህን ቁርኝነት ቁርኝነት መጨረስ አለብህ። እሺ፣ ቀለበትም ለማሰር ለመንዘላዘል፣ ስትንዘላዘልማ አይተንሃል። ግን ቀለበት ለማሰር ለምን ሮማንቲክ? ትናንትናም ቀይ ለብሳችሁ ምናምን ሮማንቲክም እየተጫወታችሁ ነበር። ለሁሉም ነገር በመጀመሪያ የመጀመሪያው ትዳርህን ቂልባ አስገባ ማለታችንን አስረግዛ አስወልደ ሜዳ ላይ ጥልሃል። ምን ልትሆን ነው? ቆይ አልገባኝም። ምን ልታደርግ ነው? እኔ አልፋታህም፣ እኔ ማለት ነው፣ በፍፁም አልፋታህም። እኔ ጋር ያሉ ፋይሎችን በሙሉ ነው ሚዲያ ላይ ማወጣለህ። ስነ ስርአትን ያዝ፣ ስነ ስርአትህን ያዝ፣ ስርአት ብትይዝ ነው ሚሻለ። ሩታ ላይ እንደዚህ አይነት ጨዋታ አይነ ፌክስ አንተውህም። እኛ ሴቶች ሰብታሃል አደለ። ህዝቡ ምን ያህል ይቀበለኛል አይቀበለኝም። ይሄ ትሬኒንግ ነው የሚባለው፣ ልምምድ ኤክሰርሳይንስ እያደረገ ነው ህዝቡ እንዴት እንደሚቀበለው፣ ህዝቡ ምን አይነት ኩሜንት እንደሚጽፍለት። ሆ ጀግና፣ ጀግና ከተባለ እኮ እሱ ያደርገዋል። ነገር ቀለበት ይዞ መጥቶ ያስርላት አልኩ ግን እዚች ጋሁን እሱ እንደማያውቅ እሷን ፕራንክ እንደሚያደርጓት ምናምን ነው እየተጫወተ ብለን ያሉት። እንደዛ እንኳን ቢሆን እነዚህ እባብ ጓደኞች፣ ቆይ እናንተ በሩታ እጭ አርበላችሁ አልጠጣችሁም? ከሩታ እንዲርቅ አደረጋችሁት። ከሩታ ፍቅቅቅቅ ብሎ እንዲርቃት ሊያርሳት የሄደ ልጅ አበሳጭቷት አናዷት አበሳጭቷት ማለት ነው እንዲመለስ አደረጋችሁ። ሞቀኝ፣ ስለ እናንተ ሳወራ ሞቀኝ። ምሬ ነው እኔ። ኮንዶ ደም ግፊቴ ነው ቦግ ሚልብኝ ስለ አብርሽ ሰዋራ። የምሬ ነው እምላችሁ እና ይሄ ልጅ ልጅ ሚስቴን እንከባከባለው ብሎ ከአዲስ አበባ ቡታጅራ ጅራ መጣ። ሊንከባከብ ከለከሉት። አማቹ ቤት ሲሄድ ይከተሉታል። ሆቴል ሲያልፍ ይከተሉታል። ማንኛውም ቦታ ከቤተሰቡ ጋር ሲሄድ ይከተሉታል። ብችሎቹ ማለት ነው። መጨረሻ ከሩታ ጋር አበጣብጠው ወርቅ ገዝቶ ቢሰጣት መኪና ገዝቶ ቢሰጣት ወርቅ የሰጣት ቀን ቀሩ እና አቤል ማለት ነው አልመጡም ይሄን ጭቅማል ከዛ መኪና ሲሰጣት ግን እያሽቃበጡ ነበር ወርቅ ሲሰጣት ግን ቀሩ ለምን መሰላቸው የቀሩት ለሩታ ወሬ እንደገና ሊልኩላት ወርቁን ሄርሜላናት የገዛችው ምናምን ብለው ሁለቱን ሊያጣሏቸው ስለፈለጉ የፕሮግራሙ ቀን ቀሩ ማለት ነው ከዛ ሄደው ለሩታ ወርቁን እኮ ሄርሜላናት የገዛችሁ ብለዋሏት ወሩታም ታውቃላችሁ ነገሮችን በብልሃት አትሄድም የቀረባት ሁሉ ወዳጅ ይመስላታል እኔ ሩታ የሚያናድደኝ ባህሪ ያም ሆነ ነገር ካላት ትቀበላለች እና አቤልም ደግሞ ትቀበላቸዋለች እና አቤልንም ማለት ነው አቤል ማለት ቀንደኛ ጠላታቸው ነው የሩታም ሆነ የአብርሽ ቀንደኛ የሆነ ጠላት ነው ገባቸዋል እነሱን ትቀበላለች አሁን ከዚህ በፊት እርጉዝ ሆና ቆሞ ሊመታት ሊመታት በቃ አይደል እየሰደባት ምናምን ስነስርዓትሽን፣ ያ ምናምን እያላት ነበረ። ከዛ በማግስቱ በሁለተኛ ቀኑ ሩታ እንግዲህ ባለመግባባት እኔና አንቺ ብዙ ነገር ተባብለናል እና ይቅር በይን ሲላት፣ ወደ ሁነ ይቅር ያለችው ማለት ነው። ቤቷ ወሰደችው። ምን በቃ የሌለ አሽቃበጡ ሁላቸው ማለት ነው። አሁን እዚች ጋር ከሩታ እንዲርቅ ለሄርሜላ ቀለበት እንዲያስር፣ በመጀመሪያ ሄርሜላ ፍቅሯን እንድትገልጽ ትሬኒንግ እንትን አለማመዷት እሷል አለማመዷት በደንብ አድርጋ እንድትናገር ማለት ነው። ከዛ ለነሱ ነገረቻቸው፣ በቪዲዮ ለኛም ተነገረን። ቀጠለ። በዚህ ሊያቆም አይደለም። ፕሮግራም አድርገው ሀምሳ ሺህ ምናምን ፕሮግራም ብለው ማለት ነው። ነገር ግን ሀምሳ ሺህ ፕሮግራም አይደለም ለሱ ፍቅር አገላለጽ የምትገልጽበትን ፕሮግራም ነው ያዘጋጁት። ከዛ ልጅ ጋ ፍቅሯን እንድትገልጽ ተደረገ። ፊንት በላ አብርሽ። ከዛ ሐኪም ቤት ወሰዱት። ከዛ ከሐኪም ቤት ወጥቶ ገንፎ በላ፣ ቡቅ ጠጣ፣ ወተት ጠጣ፣ አብረው ተኙ ምናምን ከዛ በኋላ እንደገና ትኬት ትቆርጫለው፣ ከሀገር ልንወጣ ምናም። እኔ ምላችሁ ቡታጅራ ላይ እኔ ማላቀው ኤርፖርት አለ። እንደ እስኪ ነገሩ እንደ ከመጣው ሰባት ወር ሆነኝ። በሰባት ወር ውስጥ ቡታጅራ ላይ ኤርፖርት ተሰራ። እ ትኬት ከሀገር መውጣት አለብ፣ አየር መቀየር አለብ፣ በዚህ ወጥቶ በዛ ተሰቅሎ በዚህ ወርዶ ብላ ከቡታ ጅራ እንዲወጣ አደረገችው ልጁን። እኔ ደግሞ የት ሀገር ልትወስደው ነው? እንዲህ ጆሮዬን ጠርጌ ነበር የጠበቅኳቸው እያንዳንዳቸውን፣ ሀረከታቸውን። ከዛ ያው በእነሱ መሀል መረጃ የሚያቀባብለኝ ሰው አለ እንደነገርኳችሁ እንደምታውቁት ብዙ ነገሮችን አስተላልፍላቸዋለሁ። እሱ ስደውለት አረቃል፣ የትም እኮ አልሄዱም። እዛው አዲስ አበባ ቤት ነው የሄዱት። እንግዲህ ቡታጅራ፣ በዚህም በዛም ሁሉም ሰው ትክክል አይደለም እያለው ስለሆነ አልተመቻውም። ቡታጅራ ይዘውት ሄደዋል ማለት አዲስ አበባ ይዘውት ሄደዋል። ከቡታጅራ አዲስ አበባ ይዘውት ሄደዋል። ቤታቸውን ያሉት ብለው ነገሩኝ ማለት ነው። እና እኔም በቃ እሺ መረጃ አላወጣም፣ ራሱ መጥቶ ይነግረናል ብዬ አርፌ ቁጭ አልኩ። እንደተባለውም ዲኮር ተሰርቶ ምናምን ለአቤል ምናምን ብለው የአቤል ፕሮግራም ገለመኔ ብለው ማለት ነው። ነገር ግን የአቤል ፕሮግራም አይደለም። ሁለቱ ቀይ ድምቅ ያለ ደም የሚመስል ልብስ ለብሰው ምንድነው ይህ ቫላንታይ ዴ እንደሚያከብር ሰው ነው እየቆላላቸው እንተን ተከተከባቸው እ ከዛ በኋላ ቀጠለ ጉዳዩ። ጭራሽ ይሄ ቦታ አስታወሳችሁ፣ ሄርሜላና አብርሽ ምንድን ነው የምትሽክሩ? መሞ ይሄ እስኪ ለምንድን ነው የምታፍረው? ምናምን ብላ የጀነጀነችበት ትዝ ይላቸዋል። ከሶስት ወር በፊት እዛ ወስደው ለሄርሜላ ቀለበት እንዲያስርላት ተደረገ ማለት ነው። ደራሲው አሚልና ቡራ ናቸው። ከትዳር ምንጭቅ አድርገው የሚያወጡት እነሱ ናቸው። መጥፎ ጓደኛ እንደዚህ ነው። ከመጥፎ ከአፕልም ሆነ ከማንኛውም ፍራፍሬ ከተቀመጠ አንድ ፍራፍሬ ማለት ነው እንደሚበላሸው ሁሉ ከመጥፎ ጓደኛ ደግሞ ስትቀመጡ እንደዚህ ነው የምትበላሹት። እና ምን ልላቸው ፈልጌ ነው፣ አብርሽ ከመጥፎ ጓደኛ ጋር ነው ያለኸው። ውልቅ ብለህ ትወጣለህ ወይ? እኔ ልጀምርህ አንተን ማለት ነው። ማንን ለማናደድ ዛሬ ኮሚኒቲ ላይ እንግዲህ በቀለም ድጀምር ነው ነው ጀምር ያለው አልክ እና ቀለበት ፕሮግራሙ ነው በቀል፣ ልጅህን ነው የምትጎዳው። ሰምተሃል? ልጅህን በልጅ ህይወት ነው የምትጫወተው። ሌላ ምንም ምለው ነገር የለም። ሩታ እንደው ቅንጣት አታስብልህም። እሺ ሰምተሃል? ከሩታ ጋር ያለህን ነገር ሳትጨርስ ከሄርሜላ አንድ ነገር ወለም ዘለም ላለው ብትል፣ እኛ ምንከስ መንከስ፣ እኛ እኛ ተከታዮቿ፣ በቃ በቃ በዚህ በሴት ጉዳይ ቤተሰብን ብትሆን አልሰማክም ወንድሜ፣ የራሱ ቢሆን ማንም ሰው አልሰማም። ሴትን በሚበድል ነገር ማለት ነው። ሶ ተመለስ፣ ስነ ስርዓትህን ያዝ። ስርዓትህን በትይዝ ነው የሚሻለው። ለኦዲየንስ በአንተ ላይ የሆነ እንዲለማመድ ለማመድ ያደረገው አክት ምንም ደስ አለምሽ። አታምሩም፣ ደስ ማትሉም አርፋችሁ ቁጭ ተደበ